በዛሬው ቪዲዮ የምታፈቅሪውን ህይወቴን ደስተኛ ያደርግልኛል የምትሆኑ ወንድ አንተም የምትሳሳላትንና ልታያት የምትናፍቃትን ሴት እንዴት የግልህ እንደምታደርጋት አምስት ሚስጥሮችን አንስተን እንወያያለን። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። አንደኛ የወደድካትን ሴት ወይንም ደግሞ አንቺ የወደድሽውን ወንድ በእጃችሁ ለማስገባት ማድረግ ያለባችሁ መረጋጋት ነው። በመረጋጋት መካከል ያላገኛችሁትን በፍጥነት ልታገኙት አትችልም። ፍጥነት የሚጠቅምበት ቦታ አለ እንዲሁም ደግሞ የሚጎዳበት ቦታም አለ። ሴትም ማግባት ስትፈልጊ ደጋግሞ ለጋብቻ እንዲጠይቅሽ ወይም ደጋግመሽ አግባኝ እያልሽ ልትጠይቂው አይገባም። ይህንን ነገር መነጋገር ያለባችሁ መጀመሪያ አካባቢ በሚኖራችሁ ግንኙነት ነው። መጀመሪያ አካባቢ ማግባት መፈለግ አለመፈለጉን ለመረዳት ሞክሪ። በመሆኑም የምትፈልጋትን ሆነ የምትፈልጊውን ወንድ ለማግኘት በአንድ ወር አግኝታችሁ ጊዜውን ከምታበላሹት በደንብ ረጅም ጊዜ ወስዳችሁ እንዲዘልቅላችሁ ለማድረግ ሞክሩ። ሁለተኛ በራሳችሁ ተማመኑ። በራስ መተማመን ያለው ሰው በአለባበሱ ያስታውቃል፣ በአነጋገሩ፣ በእርጋታው፣ በፈገግታው ያስታውቃል። ከራስ ጸጉርሽ እስከ እግር ጥፍርሽ ዋጋ ያለች ሴት ሁኚ። ጥንቃቄ የተሞላበት ለራስሽ ክብርን የሚያሳይ ይሁን። ራስ ሽን ጠብቂ፣ ንጽህና ሽን አረማመድ ሽን ጠብቂ፣ ለራስሽ ዋጋ ስጪ። በራስ መተማመን ያለው ሰው ለሌሎች ትሁትና ታዛዥ ነው። ምክንያቱም ትሁትና ታዛዥ በመሆኑ ምክንያት ዝቅ በማለቱ ምክንያት ምንም አይነት የበታችነት ስሜት አይሰማውም። መስራት ያለበትን ይሰራል። በስራውም ኩሩ ነው። ራሳችሁን እንደ ተራ እየቆጠራችሁ ወርቅ የሆነ ሰው ልታገኙ አትችሉም። ወርቅ የሆነ ሰው ከፈለጋችሁም እናንተም በእሳት የተፈተናችሁ ወርቆች መሆን ይገባችኋል። ሶስተኛ የምትወጁን ሰው እንደ ማግኔት መሳብ በመልክሽና በአለባበስሽ ብቻ ሳይሆን በስብዕናሽ ልትገዙ ይገባል። መልክና ቆመናሽን ተመልክቶ ከመጣ በኋላ ውስጥሽ ላይ እንዳይሄድ የሚያደርገው ማራኪ ስብዕና ሊኖርሽ ይገባል። ማንም ወንድ ቢያገኛት የማይደራደርባት ጨዋ፣ መልካም፣ ጥበበኛና አስተዋይ ሴት ሆኚ፣ የምትሰሪው ስራ ላይ፣ የምትማሪው ትምህርት ላይ ጠንካራና ጎበዝ፣ ቤተሰቦችና ጓደኞች ጋር ተጫዋች፣ ተግባቢ፣ አድማጭ፣ አንደ በተርቱ ህይወትሽ ላይ አስተዋይ፣ አንባቢ፣ ለራስሽ የማትሰንፊ በቁም ነገሮች የማትቀልጅ ጊዜሽን በአግባቡ የምትጠቀሚ ሆኚ አንቺ የምትፈልጊውን ወንድ እንዲሆንልሽም የምትፈልጊውን አንቺ መጀመሪያ እንደዛ ሁኚ። ወንድም በስራ ሴቷን በመንከባከብ ሲከፋት በመርዳት ደስ እንዲላት መልካም ነገርን በማድረግ ልትስባት ትችላለህ። ወንዶችም እንደ ሴቶች መልካም እይታና አስተዋይነት ይጠበቅባቸዋል። ያ ከሌለ ግን ቤትህን በማስተዋልና በጥበብ ልትመራ አትችልምና ነው። አራተኛ ፍቅር የምትሰጡበትና የምትቀበሉበት መንገድን ማወቅ የምትወዳትን ሴት በቀላሉ መሳብና ማስደሰት ይቻላል። በየትኛውም ሁኔታ ውስጥ ብትሆን እንኳን ከጎኗ መሆን ይኖርብሃል። በስራ ተወጥራ ስልክ እንኳን ማውራት ባትችል ቴክስት አድርግላት፣ አበባ ላክላት። ያኔ ደስተኛ ትሆናለች። በምትወዳት ሴት ፊት ፍቅር መስጠት ካልቻልክና እንዲሁ እንደ ጓደኛ ሁሌም የምታያት ከሆነ ግንኙነቱ ላይ እርግጠኛ መሆን አትችልም። ያንተ ፍላጎት ላይ ጥርጣሬ ይገባታል። በዚህ ወ ልክ ምሷ ስትደውልልህ ስትፈልግህ በተገቢው ሰዓት መልስ የማትሰጣትና የማታስደስታት ከሆንክ በቅርቡ መለያየታቸው አይቀርም። ወይንም ደግሞ ከመጀመሪያው ማብረሀት ትሆኑ። አምስተኛ የተለየ እይታና ክህሎት ይኖረህ። የምትወዳትን ሴት በቀላሉ መሳብ ከፈለግ የሆነ የተለየ ነገር ቢኖርህ መልካም ነው። ስራ ሊሆን ይችላል፣ ማንበብ፣ ጨዋታ፣ ማድመጥ የትኛውም የተለየ ጎበዝ ነኝ የምትልበትን ነገር በደንብ ለመጠቀም ሞክር፣ በደንብ ይጠቅማሃልና። ይህ ስለ ፍቅር ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን እስከ መጨረሻው ድረስ ስለተከታተላችሁት እናመሰግናለን። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።